ባንዲራ ካላወለቅሽው አትገቢም አሉ። ይሄ መጪ ትውልድ ታሪክ ያንሳው ነው። አዎ ቤተሰቦቻችን፣ ወላጆቻችን ያስተላለፉ እድሜና ጤና ወቅቱ ነው። አሁን ባንዲራ ካልጣላችሁ አትገቡም ተባለ። ታሪክ ያንሳው ነው፣ መጪ ትውልድ ታሪክ ያንሳው ነው ነው የሚለው እኔ በበኩሌ። አዎ በዚች እድሜ ሞራሌ ተንቀሳቅሶ በደስታ መካፈል ሲመጣ እንዴት ይከለከላሉ? እንዴት ባንዲራ ይጣላል? ከዚህ ምንድን ነው የባንዲራ ምጣልበት? ከዚህ ምን ምን እየሆነ ነው? ምንድን ነው በምን ይፈታል ችግሩ? ከዞን ያብራሩልን ለምን እንደተጣለው ይብራራልን፣ ይግባን፣ እንወቀው። አዎ ማን ነው እንደሱ ያለው? ፖሊሶቹ፣ ህግ አስከባሪዎቹ ፖሊሶቹ፣ ማለት ነው ፖሊሶች ናቸው። እ ይሄው እዚህ አዎ፣ ባንዲራ ይጣል ጣይ። አዎ እዚህም ጆሮ ላይ ያለንም